ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩ። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ሰዓት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ በጆሮ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰ ዝራበት። በመስቀል እርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃል እግዚአብሔር ይመትር ነደ እሳት። ቃል እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል። ስለሚ ሰው እንደፈለገው ያስብ፣ እንደፈለገው ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ እግዚአብሔር። ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል፣ እንደመሰለው ነው የሚያስበው ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንደ አቅሙ ነው የሚያስበው፣ እንደ አቅሙ ያስባል። አሃ ገል የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማያስበው ሰዎች አንተን መጥተው ሲያመሰግኑ፣ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ፣ አንተ ደግሞ ውስጥ ላይ የተደበቁ ኃጢአቶችህን ተመልከት። እነዚያን ኃጢአቶችን ስትመለከት አንተ ራስህን የማመስገኛ እድል አይሰጡህም ቅዱስ ዳዊት ስለዚህ ምን አለ መዝሙር 50 ላይ ኃጢአቴ ሁልጊዜ በፊቴ ነው አለ ኃጢአቴ ሁልጊዜ በፊቴ ነው አየዋለሁ ማለት ነው ኃጢአቱን እያየ ክብር የሚሰማው ማን አለ እነዚያ ሰው ፊት የማያቆሙ ውርጀቶቹን እያየ ትልቅ ነው ብሎ የሚያስብ ማን አለ ማንም አያስብም ስለዚህ በእግዚአብሔር ፊት እንድንታይ ከፈለግን ሁልጊዜ ውስጣችን እግዚአብሔር ሚያቸውን እንደተሰጣ ስጦ ተገልጠው በሰው ፊት ደግሞ በልብስ የሸፈናቸውን ማንነቶቻችንን እያየን ዝቅ ማለት ይገባል። ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን? አንችልም። አንችልም። ምን ማለት የመሰላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ አለመባሸቅ ግን እንችላለን። ገባችሁ አይደል ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድነው የሚያደርገው ሁል ጊዜ ስልክ አለማንሳት እናንተ ማብሸቅ በተፈለገ ጊዜ ማለት ነው ስለዚህ ምና ደውላችሁ አላነሳም አይደል ዝም ዝም በቃ ከዛ ደግማችሁም ትደውላላችሁ በቃ አያንሳ ምንም ችግር የለም በቃ ለማናደዱ እውቅና አትስጡ ከቃሉ ጋር ናችሁ ለምንድን ነው እንዲህ ብለህ የምታበሽቀኝ? አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያደርጋችሁም። እናንተ እውነት አሰብ፣ ንገሩኝ እንጂ እውነት አሰብ አዎ ከዚህ በኋላ ማንም ኦፍ ማንም ኦል ሊያደረጋቸው አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም፣ የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካክላችሁም አይደል? የራሳችሁን ስራ መስራት ነው። ለምን ለምን የምንባሸቀው? ቅዱስ ኤፍሬም አንድ ጊዜ እንዲህ አደረገ። ወደ አንድ ቦታ ሲሄድ ኦዴሳ ወደምትባል ከተማ ሂድህ አስተምር አለው ከሶሪያ ሂድና አስተምር የዚያችን አገር ህዝብ እንድታስተምር አለው፣ መልአክ እግዚአብሔር መጥቶ። እንግዲህ እሱ ቅዱስ ኤፍሬም የሚፈልገው ዋሻ ውስጥ ተቀምጦ እየጸለየ የመኖር ነው። መስበክ አይፈልግም ነበር። ግን እግዚአብሔር መልአኩ ላከና ያንተ ክፍልህ ማስተማር ነው። እዚህ ቁጭ ብላ አትቀመጥ፣ ውጣና አስተምር አለው። እንግዲህ ጌታ ያስተምር ካልከኝ፣ ስሄድ ከከተማው ዳር ቅዱስ ቅዱስ ሰው አገናኘኝ ብሎ ጸለየ። በጣም ጥሩ ጥሩ ሰው ከከተማው ዳር እንድታገናኘኝ እግዚአብሔር ወይ ብሎ ጸለየ። ሰምታችኋል ከዚያ እግዚአብሔር ምን አደረገ ከከተማው ዳር ሲደርስ ሴቶቹ ተሰብስበው የማይረባ የማይረባ ወሬ ያገወራሉ እሱ ምን ብሎ ነው የጸለየ ቅዱስ ቅዱስ ሰው አገናኘኝ ነው ያለ እነዚያ ሴቶች እንደውም አንዲቱ ትክ ብላ ታየዋለች በደንብ አርጋ ፍትጣ ነው የምታየው እንዴ አንቺ አታፍሪም እንዲህ መነኩሴ እንደዚህ ተደርጎ ትክ ተብሎ ይታያል እንዴ አላት ምን አለችው እንዴ እኔ የተገኘሁት ከወንድ ነው። ወንድን ማየት መብቴ ነው። አንተ የተገኘው ከመሬት ነው፣ እኔም የተገኘሁበት ነው ያለው። አንተ ምን ያልክበት ነው ያለችው። ምን ምን እያየሄድ ማለቷ ነው? መሬት መሬት እያየሄድ ሄድ አለች። አሃ እውነትም ቅዱስ ሰው አግኝቻለሁ ብሎ። ከዛ መጀመሪያ ግን ተፈሳጭቶ ነበር። እግዚአብሔር እኔ ደጋግ ሰዎችን አገናኝ ብለው እነዚህን ሴቶች እንዴት ያገናኘኛል የማይረባወር የሚያወሩትን ብሎ ነው መጨረሻ ቅዱስ ኤፍሬም በሕይወት ዘመኑ ሁሉ ቀና ብሎ ተራምዶ ያውቅ። በዛች ሰው ምክር ማለት ነው። ከማን እንደሚገኝ እውቀት፣ ከማን እንደሚገኝ ጥበብ፣ ከማን እንደሚገኝ በፍጹም አይታወቅም። እኔ ከዚህ በኋላ ሁለተኛ ኃጢአት አልሰራም ትዕቢት ነው ይሄ። እንደዚህ አይባልም። እግዚአብሔር ይጠብቀን የሚባል ሰማንያ ዓመት ዋሻ ውስጥ የተጋደለ መነኩሴ የነበረ ከዚህ በኋላ ከተማ ሄጄ አንድ ወር አርፌ ልመጣ ነው አለ። ይተው አባ፣ ሴት አይተው ስለማያውቁ ይወድቃሉ አሏቸው። እኔ አባ፣ ሰማንያ ዓመት ተቀጥቅጨ ተጋድዬ መላእክትን ለማየት በቅቼ። የራስክን ውድቀት ተናገር አሉ። ሄደ፣ ውድቀት ገጠመው። ልጅ ወልዶ ተሸክሞ ይዞ መጣ። እንግዲህ ሰውን ካልሞተ አትመኑት። አለመቶ ከገዳሙ ሰው ሲሞት ነው። ካልሞተ ሰው ገሌ ቅዱስ ነው አይባልም። ቢሰማ ኑሮስ ምክር እኔ ቅዱስ ነኝ እኔ ንጹህ ነኝ እኔ አልወድቅም፣ አይባልም። እኔ እንደዚህ አይገጥመኝም አይባልም። ትቢት ነው። ቅዱስ ጴጥሮስ ሁላችሁ ትክዱኛላችሁ አላቸው ጌታ። እሱ ምን አለ መልሶ፣ ሌሎች ሊክዱ ይችላሉ፣ እኔ ግን በፍጹም አልክድም አለው። ቅዱስ ቄርሎስ እንዴት ነው እፎ አንቀልቀለ መሠረተ ሃይማኖት አንተ የሃይማ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሠራታለሁ ብሎት ነበረ። እንዴት የሃይማኖቱ መሰረት ጴጥሮስ እንዴት ወደቀ ይልና ቅዱስ ቄርሎስ አልክድህም ብሎ በመመካቱ ነው። እንዳ አልክድህ ጠብቀኝ ብሎ ቢሆን ኑር አይወድቅም ነበር ይላል። ስለዚህ ወደ ፈተና አታግባን የምንለው እኮ ፈተና ማለት ፈርቶ እግዚአብሔርን የሚክዱበት ቀን ነው ይላሉ አባቶቻችን። እና እግዚአብሔር የሚራራ ዓይኖች ወደሚመለከቱት ልብ ወደ ተሰበረ ነው። አለመቸኮል ቸኮል፣ ደጋግሞ ማየት ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው ለምሳሌ አንድ ችግር ተሸክመነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን እስከ መጨረሻው መጽናት ነው ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት ለምሳሌ ሀራ ሰማይ የሚባሉ ነበሩ በረዶ ውስጥ ተጥለው የተሰቃዩ ሰማይታት ሰላሳ አምስተኛው ቀን ላይ በአርባኛው ቀን አክሊል ሊወርድላቸው ነበር። ሰላሳ አምስተኛው ቀን ላይ አህይዛብ ደው ምን አደረጉ? እሳት አነደዱ። አንዱ ከአርባው ሰማይታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። ሰላሳ አምስት ቀን ከረሙ። አንክድም ብሎ አንደኛው ምን አደረገ? እሳቱ እሳት ሲያነዱ እባካችሁ እሳት አሞቁኝ አላቸው። ምን አሉት? ካድና ሞቅ አሉት። ክጃለሁ አለና ወጣ። በአምስተኛው ቀን አክሊል ወረደ። ሰላሳ ዘጠኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከእነዚያ ከሳት ሟቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻል ብሎ በረዶ ሲገባ እሱ ተቀዳጃት። ለፍተን ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ የሰው ልጅ ላይም ተስፋ አለመቁረጥ እገሌ አይቀየርም ማለት፣ ተፋቅሮ ያስተዐግስ በኩሉ ይላል። ቆሮንቶስ 13 ላይ ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ አራት አምስት ስድስት ሰባት ስምንት ጊዜ ሞክሬዋለሁ፣ ጊዜ አይረባም እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት መጨረሻው ድረስ